እንዴት ነዎት? ሐጂ ሰላም ነዎት? ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ እድሜው ስንት ሆነ አሁን? ትልቅ ነው፣ ጥሩ ነው። ማሻላ ጥሩ ነው። ያሉት አራት ፎቅ መውጣት ተደግፎ ቢሆን ቀላል አይደለም። ብስሚላህ ራሕማን ራሒም። እንግዲህ ፈጣሪ የታችን አላህ ይህን ዓለም ሲፈጥር መነሻችን አፈር ነው የተነሳ ነው። አባታችን አደም አፈር ነው የተፈጠሩት። ከዛ በኋላ ደግሞ ይሄው እንደምናቀቡ ተክጃ ነው ሳሃን ከዛ ተፈጥረን ሲጨምር ጭማሬው፣ ደቂቃው፣ ሰዓቱ አይታወቅም። ሰውየው ተተወለደ ይሄ ጀምሮ ይጨምራል። ሀይሉ ይጨምራል ሀይሉ ይጨምራል። ሀይሉ ይጨምራል። የአካልሁላ ሀይሉ ይጨምራል። መሸ ድረስ አርባ ዓመት ድረስ አርባ ዓመት የሆነ ጊዜ ይቆማል ይላል መጨመሩ። መሸ ስልሳ ዓመት ድረስ አስሩ ዓመት አይጨምርም አያጎልም። ስልሳ ዓመት የሞላ ጊዜ የማጉደል ይገባል። አሁን እናንተ ያላችሁበት እንግዲህ እናንተ የምትለፉበት ከስልሳ አመት በላይ ላሉ ሰዎች ነው። ለሰባ ለሰማኒያ ለዘጠና ራሳቸው ሰርተው መብላት ለማይችሉ ሰዎች ነው ልፋት የያዛችሁት እና እኛ በቁርአናችን ምን ይላል የሰው ልጅ የሆነ እኩል ነው ይላል የሰው ልጅ ሆነ በሰውነት እኩል ነው። የሚበላለጠው ፈጣሪ እየታ በሚሰጡ ብቻ ነው በሀብት በሹመት በሌላ ነው እንጂ የሰው ልጅ ሁሉም የተከበረ ነው። ወለቀርከረ ምናብን አደም ይላል የሰው ልጅ በአጠቃላይ አክብረን ነው የፈጠር ነው ይህንና እዚህ ምካከል

የመሳርቶ መብላት ደረጃ ያደርሰዋል። ግሞ ይሄ ምንድን ነው የሚያመላክተው? አንደኛ የፈጣሪን ኃይል ነው የሚያመላክተው የፈጣሪን ኃይል ነው የሚያመላክተው። ሁለተኛ ምክር ነው እ የምንድነ ሰዎች እዚ ቦታ ልደርስ እችላለሁ ብሎ ምክር ነው። ሶስተኛው፣ እኛ ተረዳዱ ነው የሚለው እንኳን እንደዚህ ደካሞች፣ ሽማግሎች፣ ባልቴቶች አይደለም ማንኛውም ጎረቤት ለጎረቤቱ፣ ጓደኛ ለጓደኛው፣ ያለው ለለለው ተረዳዱ፣ ተጋጋዝ፣ አንዱ አንዱ የሚገዝ ነው የሚለው እና ምናልባሽ ሚሌ ሞ ባልቴቶችና ሽማግሎች መምተኞች ደካሞች ተጠራቅመ የሚከደሙበት ቦታ፣ ችሎታ ያለው ሁሉ ችሎታ ያለው ሁሉ በችሎታው ሊረየ ይገባል፣ ሊያግዝ ይገባል። ምነው እኛ ኪታባችን ምን ይላል? ለንተናሉል ቢር ሀታቱም ችቁም የማቶ ይቡን ይላል። ጥሩ ነገር ላግኝ ያላችሁ እንደሆነ ጥሩ ነገር ስጡ። ጥሩ ነገር የሰጣችሁ እንደሆነ ጥሩ ነገር ሰጣችኋለሁኝ። ጤና ይገኛል፣ ኃይል ይገኛል፣ እድሜ ይገኛል፣ መቆየት ይገኛል። እና ለይህ ድርጅት እንግዲህ ወንዱም ሴቱም በሀገር ውስጥ ያለውም በውጭ ያለውም ሙስሊሙም ክርስቲያኑም ሌራያ ይገባል እና መርዳት አለብን። ይሄ ሃይማኖታችንም ያዘዘው ነው፣ የተፈጥሮም ነውና መረጃ አለብን። ንረያዲያላለሁኝ እንኳን አየሆት እንደዚህ እና በጣም ነው ደስ ያለኝ፣ በጣም ነው ማከብሮት፣ በጣም ነው መወዶት። በጣም አንደ በተሩቱ እንደውም አንዳንዴ ለእርሶ ስል ሙስሊም ልሆን ሁሉ ፈልጌ ነበር ለእርሶ ስል አንደ በተሩት ኖት የከሌን ሃይማኖት የከሌን ሃይማኖት አይሉም ሰው ትልቅ አባት ኖት፣ እና ሙስሊሙንም ክርስቲያኑንም ሌላውንም ሁሉንም ይዘው በጥሩ አባትነት ሲያስተምሩን የኖሩ ኖት እ ክርስቲያን ምን አሉኝ? እኔ ሙስሊም አልወድም ነበር አሉ ሙስሊም እንዲወድ አረኩኝ። በጣም ብዙ ነው። ሱሪያ ሱሪያውን የሱሪያ ከተማ የኢትዮጵያ መሀንዲስ ነው የሰራው፣ በሱ ስም ነው የተጠራው፣ ነው የሚለው እንግዲህ። ነቢዩ ዐለይሂ ሰላቱ ወሰላም ከዚህም እንደተባለ ያጠባቻቸው፣ ያዘለቻቸው፣ ላጉዛዘቻቸው፣ የሰጠቻቸው የሀበሻ ሰው ነች፣ አገልጋያቸው ኦሆዲ ጦር ኦሆዲ ጦር ሆ በሚባለው ጦራቸው የሀበሻ ኦሮኛ ወታደር አርባ ወታደር ነው የተዋዱ አርባ ወታደር በኋላ ሽግሩን ያዩ ጊዜ እኛ እኳ ሀገራችን ሀብት ሞልቶናል ሀብት አለ እነህሪና ሀብታችን እናምጣ ሽግራችሁን እናስወግድላችሁ በለው ተዝመቶ ሀብታቸውኖ ሲዩ በመዲና ልህነትን ያጠፉ የሀበሻ ናቸው ይላል። እና የሀበሻ ሰዎች የሀገራችን ሰዎች የኢትዮጵያ ሰዎች በስልምናው በኩል ብዙ አስተዋጽኦ አላቸው። ብዙ አስተዋጽኦ አላቸው።